ዓለም አቀፍ የመንገደኞች አውሮፕላን አሁን ባለንበት ዘመን ከፍተኛ የቴክኖሎጂ ልቀት ላይ የደረሰ እንደመሆኑ ሩሲያዎችም የምስ 21 ላይ ያላቸው እርግጠኝነት ከምን የመነጨ እንደሆነ ለመረዳትና ከሌሎች እስከዛሬ ተመራጭ ከነበሩ አውሮፕላኖች ጋር ለማወዳደር ከሚጠቅሙ ከመጀመሪያዎቹ ሂደቶች እንጀምር። የኤምሲ21 ፕሮጀክት መጀመሪያ ሲጀመር አራት ሁለት በመባል ይታወቅ የነበረ ሲሆን ካረጀው የመንገደኞች አይሮፕላን ዲዛይን የተሻለና ቀጠን ያለ ቅርጽ ያለው አይሮፕላን ለማምረት ተወጥኖ የተጀመረ ፕሮጀክት ነበር። ፕሮጀክቱ በ2016 በሀገር ውስጥ ፈቃድ ካገኘ በኋላ ያኮቭ ኤምሲ21 በመባል የተሰየመ ሲሆን በዓለም አቀፍ ገበያ ደግሞ ኤምሲ21 በመባል ነበር የሚታወቀው። በሩሲያና በዩክሬን መካከል በተቀሰቀሰው ጦርነት ምክንያት ለአይሮፕላኑ የሚያስፈልጉ ግብአቶችን ለማግኘት ትንሽ እንቅፋት ቢሆንም የአይሮፕላኑ ምርት እውን ሳይሆን እንዲዘገይ አድርጎት ነበር። ግን ይህ ችግር የሩሲያን ቁርጠኝነት ሊገታው ባለመቻሉ ፑቲን በ2022 የአውሮፕላኑ ምርት በይፋ እንዲጀመር ከመግለጻቸው በተጨማሪ በ2030 ቢያንስ ብዛታቸው 1000 የሆኑ ኤምሲ 21 አውሮፕላኖችን ትመለከታላችሁ ብለው በርካቶችን አስገርመዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።